ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች፣ እንደምን አላችሁ? ሚያዝያ 29 2017 ዓ.ም ከአንድነት ሚዲያ ዜና ይዘን መጥተናል። ተከታተሉ። አስቸኳይ መረጃ። ሚያዝያ 29 2017 ዓ.ም የአማራ ፋኖ በጎጃም ከጎጃም ወይ አዲስ አበባ እና ባህር ዳር የሚጫንን ማንኛውም አይነት እህል ከሁለት ቀን በፊት ላልተወሰኑ ቀናቶች ከልክለዋል። ክልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰደው እርምጃ ኃላፊነቱን እራሱ ይወስዳል። የስምንተኛ በላይ ዘደቀ ክፍለ ጦር በሚያስተዳድራቸው ወረዳዎች ደጀን ወረዳ፣ እነማኝ ወረዳ፣ ሸበል በረንታ ወረዳ፣ ደባይ ጥላትግን ወረዳ እና ርጅናጋ ወረዳ የምትገኙ የህል ነጋዴዎች እና የከሰል ነጋዴዎች በድርጅታችን አማራ ፋኖ በጎጃም የወጣውን የህልና የከሰል ክልከላ በትክ እና እንድታከብሩ እንጠይቃለን። በክፍለ ጦራችን ስር የምትገኙ አምስቱ ብርጌዶች አለቃዎች አማራ ፋኖ በጎጃም ያወጣውን የህልና የከሰል ክልከላ በትኩረት ሰጥታችሁ እንድትሰሩና እርምጃ እንድትወስዱ እናሳስባለን። ከልከላውን ተላልፎ የተገኘ ማንኛውም ነጋዴ ለሚወሰድ እርምጃ ራሱ ኃላፊነቱን ይወስዳል። በሌላ አዛዛ አዛዛኝ ጭፍጨፋ ደቡብ ምርጫ ወረዳ ገርገጭ አገኘ ጎጃም ደቡብ ምርጫ ወረዳ በገርገጭ አዲስ ዓለም ቀበሌ አገኘ ሚያዝያ 9 2017 ዓ.ም ከጠዋቱ አስራ 12 ሰዓት አካባቢ በሰርግ ቤት ውስጥ ያሉ ሙሽሮችን እና የአንድ ቤተሰብ በአገዛዙ ኃይል ሙሉ በሙሉ ተጨፍጭፋ አለ። የአብይ አህመድ ብልጽግና ቡድን አገልጋይ የሆኑት ሚኒሻ እና መከላከያ በሰርግ ፕሮግራም ላይ ያሉትን ስምንት ንጹሃንን በግብስ ሲረሽን አራት ከባድ ቁስለኛ ሆነዋል። በሌላ የግንባር ዜና የአማራ ፋኖ አንድነት በጎንደር ሜጀር ጄኔራል ውባንተ ሁለተኛ ኮር ጉና ክፍለ ጦር አንዳቤት ብርጌድ አናብስቶች በዛሬው ዕለት 29 2017 ዓ.ም ከማለዳ 3 ጀምሮ የግንባር አውደ ውጊያ ምን ይውጥ ተራራ ላይ ታሪክ ራሱን ደግሟል። ጀግኖቹም ድል ተጎናጽፈዋል። በደም እና አጥንት የተመሠረተችው የአንዳቤት ብርጌድ የብርጌድ በፋሲገው ወንድሞች ወራሪውና ተስፋፊው የአብይ አህመድ ዙፋን አስጠባቂ የጥፋት ሰራዊት የተለመደውን የጥፋት ድግቱን ተሸክሞ መካናይዝድ የእግረኛ ጦር አሰልፎ መነሻው አንዳቤተ ከተማ አድርጎ ወደ ሞቀጫ ማኒኤል ሲጓጓዝ የነበረው ወራሪ የጥፋት ኃይል በአናብስቶቹ ተልእኮውን ሳያሳካ ወፍጫሜ ቀበሌ ሚኒዎች ተራራ ሲንቀጠቀጡ አሉ። የአገዛዙ ምንጣፍ አንጣፊዎች ካድሬዎች ቅስም የተሰበረበት ታላቅ ዕለት ነው። በሌላ የተጋድሎ ውሎ ዘመቻ አንድነት በዘመቻ አንድነት ወሎ ቤተ አማራ ግንባር በቀጠለ። ይሁንና ተጋድሎ ከአማራ ጠሉ ስርዓት ወደ አማራ ፋኖ ህዝባዊ ድርጅት አፋድ ወር ብልጽግና እውነተኛውን ለአማራ ህልውና የሚዋጋውን የፋኖ መዋቅር እንዲወጋ ከጃራ ወታደራዊ ካምፕ ጥቂት ርቀት ድሽቃ ሲቀባበሉ ከማህበረሰቡ በደረሰን መረጃ መሰረት ባለሽርጡ ክፍለ ጦር ድሽቃውን ከሁለት ዙፋን አስጠባቂ ሰራዊት ጋር በመማረቅ ታላቅ ድል ተጎናጸፈ። ተጠናክሮ በቀጠለው ዘመቻ አንድነት በዛሬው እለት ማለትም ሚያዝያ 29 2017 ዓመተ ምህረት የ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮራ አንድ ባለሽርጡ ክፍለጦር ከጨፍጫፊው የአብይ አህመድ ጀራካ በአንድ ከበቂ ተተኳሽ ጋር በመማራት ታላቅ ድል በመጎናጸፍ የጠላት እንቅስብ መስበር ተችሏል። ራሱን የአማራ ፋኖ ህዝባዊ ድርጅት እያለ የሚጠራው በወሎ ቀጠና የሆነች ሽርንቁላ ላይ ተቀርቅሮ ያለው በፈንታው መሀቢ የሚመራው የወሎን ህዝብ ስነ ልቦና የማይመጥን በሚንቀሳቀስባቸው ቦታዎች ከሥርዓቱ በተሰጠው ተልኮ ህዝቡን ከፋኖ መለየት የዘወትር ልማዱ ቢሆንም ከቅርብ ጊዜ በኋላ ይህን የማህበረሰብ ስቃይ እና በደል የተረዳ የአማራ ፋኖ በወሎ ቤተ አማራ ከዚህ ድርጊታቸው እንዲቆጠቡ ቢያሳስብም የማህበረሰቡ ሰቆቃ እየበዛ ሲመጣ ተመጣጣኝ እርምጃ እየወሰደ ከቀጠናው እንዲወጡ ካደረጋቸው በኋላ ከስርዓቱ ጋር በይፋ ዳውንት ከተደራደሩ በኋላ ከስርዓቱ ጎን ለጎን በመቆም የስርዓቱን እድሜ ለማራዘም እና የአማራ ህዝብ ስቃይ ለማብዛት ከስርዓቱ ጋር አብረው እየሰሩ እንደሆነ የአደባባይ ሀቅ ነው። በዛሬው ዕለት ከረፋዱ አራት ሰዓት ከአርባ አምስት ገደማ በኮሎኔል ፈንታሙ አበ ተላኩ ፋኖች እና ከጃራ ካምፕ ዲሽቃና አስር ሺ የክላሽ ተተኳሽ አራት ሺ አምስት መቶ የብሬን ስድስት ሺ ሰባ መቶ የድሽቃ ተተኳሽ ከነ ድሽቃው እና ከሁለት ሥርዓት ወንበር ጠባቂ ሰራዊት ጋር በባለ ሽሩጡ ክፍለ ጦር የቃኝ አህዶች በተያያዘ ደፈጣ መማረክ ሲቻል፣ ቀሪዎቹ እግሬ አውጪ በማለት ማምለጥ ችለዋል። በኮሎኔል ፈንታውን የሚመራው አሀፋድ ብልጽግና በቀጠናው በቆየበት ጊዜ በደምና እና በመስዋዕትነት የተዋቀረውና የተደራጀውን የባለሽርጡ ክፍለጦርን ለመበተን ወደ ራሱ የሚኒሻ ክንፍ ለመውሰድ በሚሊዮን የሚገመት ገንዘብ መድቦ ተንቀሳቅሶ ቢሆንም ይህንን ሰይጣናዊ እና የቅጥፈት ሴራቸውን በክፍለ ጦር የሚንቀሳቀሱ በሳል አመራሮች፣ መሪዎች አክስመውታል። ይህ አልበቃ ብሎ ባለሽሩጡ ክፍለ ጦር በሚንቀሳቀስበት ገጠና ከስርዓቱ የብልጽግና ሰራዊት ጋር ድሽቃና ተተኳሽ ሲቀባብሉ በደረሰ መረጃ መሰረት በያዝነው ደፈጣ በአማራ ህዝብ ላይ ክህደት ሲፈጸም በጀግኖቻችን ውርደት በመኮናበብ ድሽቃውና ተተኳሽ ተረክበዋል። አዳራሽ የውድድና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ በዘመቻነት ጠናክሮ ይቀጥላል። የአማራ ፋኖ በወሎ ቤተ አማራ፣ ምስራቅ አማራ ኮር፣ የባለስልጡ ክፍለ ጦር ፋኖ መሀመድ ሞገስ። አድማጮቻችን ለዛሬ የነበረን ዜና ይህንን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።